እኔ የምላችሁ ጋይስ ለቡ መብራትን ግን አይታችሁታል? እንዴት ነው ያማረበት! እዩትማ፣ እንዴት እንደሚያምር መች ነው ከምን የሆነው እንደዚህ ያማረበት? ከምን የሆነው እንደዚህ ሆነው? በእውነት በጣም የሚገርመው በዚህ ሁኔታ ዱባይ ሊያስንቅ ነው እንዴ! እዚህ ሰፈር መኖር ማን ይጠላል? በእውነት ነው የምላችሁ። ለማንኛውም እዚሁ ለቡ መብራት መስቀለኛው ጋር ኮምፓውንድ አፓርትመንቶች እንዲሁም ሱቆች እየተሸጡ ነው። ሱቅ ለምትፈልጉ ደንበኞች ከ26 ካሬ እስከ 143 ካሬ አማራጭ አለው ቤቶችን ለምትፈልጉ ደንበኞች ደግሞ ከ56 ካሬ እስከ 295 ካሬ አማራጭ አለው ማለት ነው በባንክ መግዛት ትችላላችሁ 40 60 የባንክ ብድር አለው 60%ቱን ለ25 አመት መክፈል ትችላላችሁ 40%ቱን ደግሞ ለሶስት አመት እንዲሁም ተጨማሪ እስከ 35% ወይም ደግሞ እስከ 3 ሚሊዮን ብር ቅናሽ ስላለው እድሉን ተጠቀሙ ለበለጠ መረጃ ወይም ደግሞ ሱቆቹን፣ ቤቶቹን ለማየት ከፈለጋችሁ ከታች ባለው ስልክ ደውሉ ባይ